ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ። ሰላምታችን በያላችሁበት ይረስ እነ ዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ለማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን እንገራችሁ። አቶ አረጋ ከበደ በአማራ ክልል ሰላም ስላመጡ በሚል የሰላም ሜዳሊያ መሸለማቸው እያነጋገረ ነው። በሌላ በኩል ክልሎች የራሳቸውን ጸጥታ የሚያስከብሩበት አቅም ፈጥረዋል፣ በሚል ፊልድ ማርሻል ብርሃኑ ጁላ በተናገሩ ማግስት አገዛዙ ተጨማሪ ኮማንዶና አየር ወለድ ጦርም ወደ አማራ ክልል ማስገባቱ ታውቋል። በክልሉ ዛሬም ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ ቀጥሏል የተባለው ዝርዝር ይዘናል። አቡነ አብርሐም ሀዘናችን ቀጣጧል አሉ። የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሐም ቀኑ ፈጽሞ ሳይመሽ ሃይማኖትን ከፖለቲካ ፖለቲካን ከሃይማኖት ሳንቀይጥ በጋራ እንቁም ሲሉ ጥሪ አቅርበዋል። አቡነ አብርሐም ታዲያ ይህ ዘመን ለእኛ ከባድ ነው፣ ሀዘናችን ቅጣጧል ሲሉም ተናግረዋል። በዝርዝር ና ያለን። በብልጽግና መንግስት ላይ መፈንቅለ መንግስት አስቧል የተባሉ የብልጽግና ሹም ክስ ሊመሰረትባቸው ነው። መፈንቅለ መንግስት አስቧል የተባሉ ሹም በሲዳማ ክልል ላይ መፈንቅለ መንግስት ለማካሄድ ጥረተው ማድረግ ነበሩ ተብለው ያለመከሰስ መብታቸው ዛሬ ተነስቷል። በዝርዝር ና ያለን። ከ240 በላይ ሰዎችን አሳፍሮ የነበረው የህንድ አውሮፕላን ተከስክሷል። በህንድ ከ242 በላይ ሰዎችን አሳፍሮ የነበረው አውሮፕላን ተከስክሶ እስካሁን የ110 ሰዎች ህይወት ማለፉ የተሰማው ዝርዝር ይዘናል። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በከፊል እያስወጣች ነው። ኢራቅ በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በከፍተኛ የደህንነት ስጋት ምክንያት ሊወጡ እንደሆነም የአሜሪካ መንግስት ምንጭ ተናግሯል ተብሏል። ትራምፕ በከኢራን ጋር ያደርጉት ድርድር ባለመሳካቱ ጦርነት ይነሳል የሚል ስጋት ፈጥሯል በዝርዝር እናያለን። ያለ ተመልካቾቻችን ወደ ዝርዝሩ አልፋለሁ አብራችሁ ይቆዩ። አቡነ አብርሐም ሐዘናችን ቀጣጧል አሉ። የባህር ዳርና ሰሜን ጎጃም አገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሐም ቀኑ ፈጽሞ ሳይመሽ ሃይማኖት ከፖለቲካ ፖለቲካ ከሃይማኖት ሳንቀይት በጋራ እንቁም ሲሉም ጥሪ አቅርበዋል። አቡነ አብርሐም ይህ ዘመን ለእኛ ከባድ ነው ሐዘናችን ቀጣጧል ሲሉም ተናግረዋል። የአገዛዙ ጠቅላይ ሚኒስትር የዜጎች ሞት እንዲያስቆም የንጹሐን ግድያና ጭፍጨፋ እንዲያስቀር እንዲሁም የእምነት ተቋማትና ምእመናን መንግስታዊ ግድያ እንዲቆምና ና ወንጀለኞች እንዲጠየቁ ፊትለፊት ለፊት ሲጠይቁ የሚታወቁት አቡነ አብርሐም ለአባታዊ ጥያቄያቸውና ምክራቸው የብልጽግና መንግስት ሹመኞችና ጠቅላይ ሚኒስትሩን ጨምሮ በጥላቻ የመለክቷቸው ቢሆንም አሁን ለሰላምና ለህዝቦች ደህንነት ጥሪያቸውን ማድረግ ቀጥለዋል። ታዲያ እኒህ አባት አቡነ አብርሐም ሀያላኑ ሰላም በጦር ለማስፈን ብዙ ደክመዋል፣ ጥረዋል ይሁን እንጂ በዚህ መንገድ የሚፈጠር ሰላም ብልጭ ድርግም የሚልና ዘላቂነት የሌለው መሆኑን አይተውታል ሲሉ ነው ሰላምን ዛሬ በተጠናቀቀው ሶስተኛው የሃይማኖት ተቋማት ጉባኤ ላይ ሲናገሩ የተደመጠው። ትላንት ውበትን ተጎናጽፈው የነበሩ ከተሞች ዛሬ ላይ ምን እንደሚመስሉ ሁሉም የአይኖቻችን ምስክር ነው ያሉት አቡነ አብርሐም ታዲያ ኢትዮጵያ ውስጥ ለሰላም መታጣት አንዱ ምክንያት ከያ ቅጣጫ የሚጎረጎር ህሊናን የሚያውቅ የከንፈር ፍላጻ ነው ሲሉ ተናግረዋል። ሀገራችን ሰላም መታጣት አንዱ ምክንያት ለኢትዮጵያውያን እንግዳ ነገር ህሊናን የሚያቆስል ከያቅጣጫው የሚወረወር የከንፈር ፍላጻ ነው። ኢትዮጵያ ሀገራችንን ከማይመጥን ጸባጫሪ ጥላቻንጋሽ ንግግር መቆጠብ የዕለት ከዕለት አንዱ ስራችን መሆን አለበት። ይህ ዘመን ለእኛ ከባድ ነው፣ የልብ ስብራት ነው። ምክንያቱም ሀዘናችን ቀጣጧል፣ ሲሉ የተናገሩት አቡነ አብርሐም ተሰሚነታችንና ተደማጭነታችን ከአባቶቻችን ጋር ካነጻጸርነው ቁልቁለት ላይ እንገኛለንም ብለዋል። መሪዎች ይህ ዘመን ለእኛ የሃይማኖት መሪዎች ራስ ምታት የልብ ስብራት ነው። ምክንያቱም ሀዘናችን ቅጣትቷን ተሰሚነታችንና ተደማጭነታችን ወደ ኋላ መለስ ብለን ከአባቶቻችን ጋር ካነጻጸር ነው ተሰሚነታችንንና ተደማጭነታችንን ወደ ኋላ መለስ ብለን ከአባቶቻችን ጋር ካነጻጸር ነው ቁልቁለት ላይ እንገኛለን። ገዳዮችም፣ ተገዳዮችም፣ ተፈናቃዮችም አፈናቃዮችም ተሳዳጆችም አሳዳጆችም የእኛ ልጆች ናቸውና። አቡነ አብርሐም አክለውም ታዲያ አገዳዮች፣ ተገዳዮችም፣ ተፈናቃዮችም፣ አፈናቃዮችም፣ ተሳዳጆችም አሳዳጆችም የኛ ልጆች ናቸው፣ እንደ አባቶቻችን ልንስራ የሚገባን ባለመስራታችንም ወገናችን ተቸግሮብናል ሲሉ ተደምጠዋል። ወገኖቻችን ተቸግረውብናል። ስለዚህ ቀኑ ፈጽሞ ሳይመሽ ሃይማኖትን ከፖለቲካ፣ ፖለቲካን ከሃይማኖት ሳንቀይጥ ለሰላም እንቁም። እግዚአብሔር አምላክ የሚናገረውን እንስማ። ሰላም ለህዝቡና ልባቸውን ወደ እርሱ ለሚመልሱ ሁሉ ነውና ልባችን ከልከኝነት ተላቆ ከሰጥ አገባ ከውዝግብ ነጽቶ በሰላማዊ መንገድ ችግሮቻችንን ሁሉ ለመፍታት ወደ እግዚአብሔር እንቅረብ። ለነገው ትውልድም እናስብ። ስለሆነም በተለያየ መንገድ የምትገኙ ወገኖች በሙሉ የሰላም ጥሪያችንን ተቀብላችሁ ዘመኑ በሚፈቅደው መንገድ እንድትነጋገሩ፣ ችግሩን እንድትፈቱ፣ ምድሪቱ እረፍት እንድታገኝ፣ ሞት፣ ስደት፣ መፈናቀል እንዲቆም እኛ የሃይማኖት አባቶች ለመንግስትም ለተቃዋሚዎችም ጥሪያችንን ከፍ አድርገን እናስተላልፋለን። አቶ አረጋ ከበደ በአማራ ክልል ሰላም ስላመጡ በሚል የሰላም ሜዳሊያ መሸለማቸው እያነጋገረ ነው። በሌላ በኩል ክልሎች የራሳቸውን ጸጥታ የሚያስከብሩበት አቅም ፈጥረዋል በሚል ፊልድ ማርሻል ብራን ጁላ በተናገሩ ማግስት አገዛዙ ተጨማሪ ኮማንዶና አየር ወለድ ጦሩን ወደ አማራ ክልል ማስገባቱ ታውቋል። በክልሉ ዛሬም ሰብኣዊና ቁሳዊ ጉዳት እየደረሰበት ውጊያ መቀጠሉን የታወቀው የአገዛዙ ጦር አዳዲስ ሰልጣኞችና ምርቅ ኮማንዶና አየር ወለድ አባላትን በሸዋ ይፋትና ሌሎች ቀጠናዎች ላይ ያሰማራ ሲሆን ባህርዳርና የኮምቦልቻ ከተሞችም ተጨማሪ ኮማንዶ ኃይል ከተላከባቸው አካባቢዎች መካከል መሆናቸው ታውቋል። ፊልድ ማርሻል ብርሃኑ ጁላ ትላንት ፓርላማ ቀርበው ክልሎች የራሳቸውን ጸጥታ የሚያስከብሩበት አቅም ስለፈጠሩ መከላከያ ወደ ዋና ተልኮ ይመለሳል ባሉ ማግስት ነው አገዛዙ ኮማንዶና አየር ወለድ ኃይሉን ወደ አማራ ክልል ማስገባቱ የተሰማው። ይህ ኃይል በክልሉ በሚካሄደው ጦርነት ውስጥ ዋና ተሳታፊ የሚሆን ሲሆን በዚህም ሁኔታ በክልሉ ባለፉት ሁለት ዓመታት በመቶ ሺዎች የሚቆጠር ሰራዊት ገብቷል፣ ተዋግቷል። አብዛኛው ኃይል ታዲያ በፋኖ ኃይሎች የተደመሰስ ሲሆን ቀሪውና ግማሹ ፋኖን ሲቀላቀል ግማሹ በአገዛዙ ስር ባሉ ከተሞችና ካምፖች እንዲሁም የጉዳት ሰለባ ሆኖ በሆስፒታሎች ውስጥ ይገኛል። ታዲያ ይህንን ከፍተኛ ዜጎች እልቂት የሚሰማበትን ክልል የሚመሩት አረጋ ከበደ ደግሞ መሸለማቸው ታውቋል። የብልፅግና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የሰላም ሜዳሊያ መሸለማቸው ታዲያ አነጋጋሪ ሆኗል። አቶ አረጋ በአማራ ክልል አመጡት ሰላም በሚል ነው የሀገር አቀፍ የሃይማኖት ተቋማት ጉባኤ ማጠቃለያ የሰላም ሜዳሊያ ተሸላሚ መሆናቸው የተሰማው። ይህን ተከትሎ ብዙዎች ተቃውሞ እያሰሙ የሚገኙበት ሲሆን ለመሆኑ አስተዳድረዋል የሚለውን ህዝብ በመከላከያ ሰራዊት የሚያስገድል ሰው እንዴት የሰላም ተሸላሚ ይሆናል በሚልም ጠይቀዋል። ባለፉት ዓመታት በሺዎች የሚቆጠሩ ንጹሃን ዜጎችን የበላ ጦርነት ያለበት ክልል ሹመኛ በሰላም ስም ከብልጽግና መሸልማቸው ይህ የብልጽግና አገዛዝ ለሰላም ያለውን አመለካከት የሚያሳይም ሆኗል። በክልሉ ዛሬም የተለያዩ አካባቢዎች ከፍተኛ ሰብዓዊና ቁሳዊ ጉዳት የተመዘገበበት ውጊያ እየተደረገ ይገኛል። በጎንደር ቀጠና ሊቦ ከምከምና ቋራ እንዲሁም በጎጃም ስክላ ውጊያ ከተደረገባቸው አካባቢዎች መካከል ሆኗል። በምዕራብ ጎንደር ዞን ቋራ ወረዳ ለተከታታይ ቀናት ሲደረግ የቆየ ውጊያ ዛሬም በሞ ጦር ቀዝቀዝና አባይ ዳር አካባቢዎች መቀጠሉ ነው የፋኑ የመረጃ ምንጮች የተናገሩት። የአገዛዝ ጦር ከፋኖ ነው በደረሰበት ከባድ ጉዳት አባይ ዳር እና ቀዝቀዝ አካባቢ ለመልቀቅ ተገደዋል ያሉት የመረጃ ምንጮች የአፋ ባሃ ጎንደር መይሳው ካሳኮር እነዚህ አካባቢዎች በመሸሽ ወደ በሙር ከተማ የተንቀሳቀሰው የአገዛዝ ጦር ተከታትለው ከፍተኛ ጉዳት አርሰውበታል ብሏል። በዚህም በሙር ከተማ አቅራቢያ ከባድ ውጊያ መደረጉ ነው የተናገሩት። በተከታታይ ቀናት በቀጠለው ውጊያ በንጽዋን ላይ ጉዳት ደርሷል ያሉት የመረጃ ምንጮቻ ችን በተለይ ምሰኔ አራት ቀን 2017 ዓ.ም ከቀኑ ስድስት ሰዓት ተኩል ላይ አገዛዙ ሁለት ጊዜ አባይ ዳር ላይ የድሮን ጥቃት ፈጽሞ አንድ የአካባቢ ነዋሪ ሲገደል አራት ንጹሃን ቆስለዋል ብለዋል በተመሳሳይ ትላንት ምሽት ከቲሊ ወደ ሰከላ መስመር አሽፋ መገንጠያ አካባቢ ከባድ ውጊያ እንደነበረና በዚህም ሰብዓዊና ቁሳዊ ጉዳት መድረሱን አፋባ ጎጃም ሶስተኛ ክፍለ ጦርን ያስታወቀው የብልጽግና አገዛዝ በህግ ስም ዜጎችን ሲጨፈጭፍ በሰላም ስም ወንጀለኞችን ሲሾምና ሲሸልም በዜጎች ስም ሀብት ሲመዘብር አሁንም ጦር ጦርነቱ እንዲቀጥል እንጂ እንዲያቆም የሚያስችል መፍትሄ እንዳላበጀና ፍላጎትም እንደሌለው የሚያሳይ መሆኑ የቅርብ ጊዜዎቹ እንቅስቃሴ እያሳዩ ነው። በብልጽግና መንግስት ላይ መፈንቅለ መንግስት አስቧል የተባሉ የብልጽግና ሹም ክስ ሊመሰረትባቸውን ተባለ። መፈንቅለ መንግስትን አስቧል የተባሉ ሹም በሲዳማ ክልል ላይ መፈንቅለ መንግስት ለማካሄድ ጥረት በማድረግ ላይ ነበሩም ነው የተባለ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ናቸው የተባሉት አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገ ወጥ የጦር መሳሪያ ግዥና ዝውውር ተባባሪነት ተጠርጥረው ያለመከስ መብታቸው ተነስቷል ተብሏል። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑት የምክር ቤት አባል ያለመከስ መብት ያነሳው ዛሬ ሐሙስ ሰኔ 5 2017 ዓ ም አድርኩት ባለው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው ታዲያ በክሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑትን አቶ አለማየሁን ያለመከስ መብታቸው እንዲነሳ የውሳኔ ሀሳብ እንዲቀር እንደቀረበ የክሉ መንግስት ኮሚኒኬሽን ጉዳዮች ር ያወጣው መረጃ ጠቅሶ ቢቢሲን የዘገበው። ያለመከስ መብታቸው እንዲነሳ የውሳኔ ሀሳብ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረታ አንስቶ በክሉ ከፍተኛ ሀላፊነት እርከን ላይ ቆይተዋል። የውሳኔ ሀሳቡን ያቀረቡት በክሉ ፍትህ ቢሮ ሀላፊ አቶ ማቶ ማሩም ባለስልጣኑ የተጠረጠሩት በኃላፊነት ላይ እያሉ ፈጽሟቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ገልጿል። አቶ አለማየሁ ከተጠረጠሩባቸው ወንጀል ድርጊቶች መካከል የክልሉን ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ በነበሩበት ጊዜ ስልጣን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል ተብሏ። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበል ባለስልጣኑ የተጠረጠሩበት ሌላኛው ድርጊታቸው ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ ፈቃድ መስጠት እንዲሁም ህገ ወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችም ቀርቦባቸዋል። የግል ጥቅምን መሰረት በማድረግ በክልሉ ውስጥ የህገ ወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውን በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንጠረጠሩም የኮሚኒኬሽን ጉዳይ ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበረ የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገ ወጥ መንገዶች ለራስ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋና ነጥቦች መካከል እንደሆነ መረጃዎች አመላክተዋል። የምክር ቤት አባሉ ያለመከስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶቹ በተመለከተ ከተለያዩ አካላት መረጃ እንደተሰበሰበና ተገቢ ማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ መረጃ አስፍሯል። የሲዳማ ክልል ምክር ቤት በቀረበበት የአቶ አለማየሁን ያለመከስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያይና እንደተወያየና በዚህም የግለሰቡን በርካታ የወንጀል ድርጊቶች እንደተነሱም ተጠቅሷል። ከዚህ ውይይት በኋላ ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊ አለመከስ መብት እንዲነሳ በሙሉ ድምፅ ወስኗል። ሌላም ቢቢሲ ሲዳማ ክልል በከፍተኛ ባለስልጣናት ከሀላፊነት አንስቶ በወንጀል ድርጊት ጥያቄ ሲያደርግ ይህ የመጀመሪያ አይደለም። የአዋሳ ከተማ ከንቲባ የነበሩት አቶ ጸጋይ ቱኬ ሐምሌ 2015 ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ነው ተከሰዋል። በተከሰሱበት የሙስና ወንጀል ጥፋት የተባሉት አቶ ጸጋይ የአዋሳ ከተማ ከፍተኛ ፍርድ ቤት በአስራ ሶስት ዓመት ጽኖ ስርዓት እንዲቀጥ የወሰነባቸው ባለፈው መጋቢት ወር ነበር። የብልጽግናው አገዛዝ ባለሥልጣኖች ዝርፊያን፣ ነጥቅያንና ህገወጥ ስራዎችን በዋናነት እንደ በዋናነት እንደተፈቀረለት አድርገው የሚሰሩ ሲሆን ስልጣንን ስልጣንን ለማስፋትና ስልጣንን ለማስፋትና አመራርነታቸውን ከፍ ለማድረግ የሚያደርጉት እንቅስቃሴ ግን በወንጀላቸው የሚያስጠይቃቸው ነው ቀርቧል። አሁንም ታዲያ መፈንቅለ መንግስት ሊያደርጉ ነበር የተባለበት ሁኔታ እኒህ ሰው ከዚህ በፊት በተለያዩ ሚዲያዎች እየቀረቡ ጭምር ሲያስፈራሯቸውና ዜጎችን ሲገድሉ ሲረሹ ነበር ከተባለ በኋላ በዋናነት ለመከሰሻነት መቅረቡ አነጋጋሪ ሆኗል። ከ240 በላይ ሰዎችን አሳፍሮ የነበረው የህንድ አውሮፕላን ተከስክሷል። በህንድ ከ242 ሰዎችን አሳፍሮ የነበረ አውሮፕላን ተከስክሶ እስካሁን የ110 ሰዎች ህይወት ማለፉ ነው የተሰማው። በህንድ አህመድ አባድ ከተማ አቅራቢያ ከሚገኘው ማረፊያ ከ242 ሰዎችን አሳፍሮ የተነሳ መንገደኞች አውሮፕላን ከተነሳ ከ5 ደቂቃ በኋላ ተከስክሶ እስካሁን ቢያንስ 110 ሰዎች ህይወታቸው ማለፉ ተሰምቷል። ከህንድ ወደ ለንደን እያመራ የነበረው የኤር ኢንዲያን ቦይንግ 757 የመንገደኞች አውሮፕላን በውስጡ 230 መንገደኞችና 12 የበረራ ሰራተኞች ይዞ ነበር። በራ ጀምሮ ተብሏል። በዚህም 1 ዘጠኝ የህንድ ዜግነት ያላቸው 53 የእንግሊዝ ዜግነት ያላቸው ሰባት የፖርቹጋልና አንድ የካናዳ ዜግነት ያላቸው ተሳፋሪዎች በአውሮፕላኑ ላይ ተሳፍረው እንደነበረ አየር መንገዱ አስታውቋል። አውሮፕላኑ በረራ በጀመረበት በአምስት ደቂቃ ውስጥ ለጊዜው ምክንያቱ ባልታወቅ አደጋ የተከሰከሰ ሲሆን አውሮፕላኑ በተከሰከሰበት ጊዜ የዶክተሮች ማረፊያ ቤት ላይ ማረፉን አንድ ከፍተኛ የፖሊስ መኮንን በቦታው ለሚገኙ ጋዜጠኞች ተናግረዋል ማለት የህንድ ሚዲያዎች ዘግበዋል። አየር መንገዱ ጉዳት የደረሰባቸው መንገደኞች በአቅራቢያው የሆነ የሚገኘ ሆስፒታል እየተወሰዱ መሆኑን የገለጸ ሲሆን የሆነ የእርዳታ መስመር መዘጋጅቱን ማስታውቋል። የአቬሽ የአቬሽን እና የድንገተኛ አደጋ ሰጭ ሰራተኞች ፈጣና የተቀናጀ እርምጃ እንዲወስዱ ትእዛዝ መተላለፉ የተገለጸበት ሲሆን የእርዳታ ቡድኖችን በፍጥነት የህክምና አገልግሎት እንዲሰጡ ጥረት እየተደረገው ተብሏል። በአደጋው ታዲያ እስካሁን 110 ሰዎች ህይወታቸው ማለፉ የተረጋገጠ ሲሆን፣ የሟቾች ቁጥር ግን ከዚህ በላይ ከፍ ሊል እንደሚችል ቢቢሲም ዘግቧል። አሁን ላይ አነጋጋሪ ሆኖ የወጣው ይህ የአውሮፕላን መከስከስ ከዚህ በፊት በአውሮፕላን አደጋዎች ምክንያት አጠቃላይ ስሙ ከጠፋው ቦይንግ 757 አውሮፕላን ጋር መያያዙ ደግሞ አነጋጋሪ ሁኗል። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን ማስወጣት ጀምራለች። ኢራቅ በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በከፍተኛ የደህንነት ስጋት ምክንያት ሊወጡ እንደሆነ የአሜሪካ መንግስት ተናግሯል። የደህንነት ስጋት የተባለው ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም ትላንት ረቡዕ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን በአሜሪካም የቢቢሲ አጋር የሆነውን ሲቢኤስ ባለስልጣናት ጠቅሶን የዘገበውም ይህ አሜሪካ ከቀጠናው የኤምባሲ ሰራተኞች የምታስወጣበት አንደኛው ምክንያት ሊሆን እንደሚችል ባለስልጣናቱ ገልጸዋል። ይህም የሚሆነው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ ትወስዳለች በሚል ስጋት ነው። ይህ ዜና የተሰማው አሜሪካ ከኢራን ጋር በቴህራን የኒኩሊር ፕሮግራም ዙሪያ የሚያደርጉት ንግግር መቋረጡ በተሰማ በጥቂት ጊዜ ውስጥ ነው። ይህም ቢሆን በመካከለኛው ምስራቅ የአሜሪካ ልዩ መልክተኛውን ስቲቭ ዊትኮቭ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት አገራቸው በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሹ እንደምትገኝ ተናግረዋል። አሁን ባለን አዲስ ግምገማ በኢራቅ ያለንን የዲፕሎማቲክ ስራዎች ለመቀነስ ወስነናል ሲሉም አክለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ይህንን ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞቻቸው በዚያም ቆይታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ብለዋል። ትራምፕ ኢራን የኒውክሊየር መሳሪያ እንድታበለጽግ እንደማይፈልጉ ያን አንፈቅድም ሲሉ ተናግረዋል። ቴራን ኒውክሊየር እንዳታበለጽግ የሚያስችል ስምምነት ላይ ይደረሳል ብለው ተስፋ አድርገዋል። በዚህ ሳምንት መግቢያ ላይ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቢናሚን ኔታናው ጋር ለአርባ ደቂቃ የዘለቀ በውጥረት የተሞላ ስልክ ቆይታ አድርገዋል ነው የሚለው ቢቢሲ። በዚህ ስልክ ቆይታ ኔታናው ከዲፕሎማሲያዊ አማራጮች ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቆ ተከራክሯቸዋል ተብሏል። በዋሽንግተንና በትሄራን መካከል ያለው የኒውክሊየር ውይይት ወሳኝ ቦታ ላይ በቆምበት በዚህ ሰዓት አሜሪካ በኢራቅ የምትወስደውን ሰራተኞችን የማስወጣት እርምጃ ያለውን እውነተኛ ስጋት ምን ያህል ያሳያል የሚለው ግልጽ አይደለም። ነገር ግን የኢራን መከላከያ ሚኒስትር አዚዝ ናስራዳህ የኒውክሌር ስምምነት ቢከሽፍና ትራምፕ ወታደራዊ እርምጃ ኢራን ላይ የሚያዙ ከሆነ ሀገራቸው በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ እንደምትወስድ ተናግረዋል። የአሜሪካ መከላከያ ሚኒስቴርን በኩዌትና ባህሬን የሚገኙትን ጨምሮ በቀጠናው ባሉ ሀገራት የሚገኙ የአሜሪካ ወታደሮች ቤተሰቦችን በፈቃዳቸው ለቀው እንዲወጡ ፈቅዷል። ኢራን ዩራኒየም የምታበለጽገው ለሀይል ምንጭ አገልግሎት እንጂ አቶሚክ ቦምብን ለመስራት እንዳልሆነ ብትናገርም እስራኤልና አሜሪካን ጨምሮ ግን ወደ ጦርነት ይዘዋት ሊገቡ ጫፍ ላይ ቁሟል የተባለም